ሰዎች ቻናላችን ነው። መቼም ሁለት በር ዘግቼ ከተሰማ ችግር ነው ማለት ነው። ሽንት ቤቷ መቼም ሁልጊዜም ሻወር ቤት እና ሽንት ቤት ምንድን ነው ሚስጥር መጠበቂያችን ናት። ሚስጥር የምንነጋገርባት ቦታ ናት። እና እናንተ ጋር ስገናኝ ዛሬ ምን አስበው ነው ዛሬ ዴቭ የመጣው? ቃላችሁ በጣም የሚገርም ፕራንክ የላችሁ የመጣሁት የራስኩት ፕራንክ ምንድን ነው ዛሬ ሚስቴን ከእንዳሉት ረጅም ጊዜ በኋላ ፕራንክ ይዤ መጥቻለሁ። ፕራንክ ላደርግ ታስቢያለሽ። ምንም ያሰብኩት ፕራንክ ቤተሰቦች ትተባበሩ ያላችሁ ሚስቴን ከረጅም ጊዜ በኋላ ምንም ጊዜ ከቤት ስወጣም ይሁን ኤኒ ታይም ሚስቴ ስወጣ ከአንቺ ጋር እንጂ ሽመጣ ወይም አብረን ነው የምንወጣው ነው ምላት እና ዛሬ ግን በቃ ራሴ ደርሼ እመጣለሁ። መሽቷል፣ በዛ ላይ መሽቷል። ራሴ ደርሽ እና ፕሊስ እንዳታስቢ ስልክ የሚዘጋ ምናምን ላት ሰምቲንግ አከባብ እና ምን አይነት ሪያክሽን ታሳይናለች? ለመጀመ እንዴት ቶ የሚወጣው? በዛ ላይ ደግሞ ልጅ ወልዳ እንደዚህ አንድ ቀንም ትቻቶ ትቻላቅም ስራ ከመሄድ ና ከመምጣት ውጭ ማለት ነው። እና ይህንን አይታ ምን አይነት ነገር ሊሰማ ትችላል፣ ምን ልትሆን ትችላለች፣ ምን ልታደረግ ትችላለች የሚለውን አብረን ማየት አለብን። እንግዲህ ቤተሰቦች እንግዲህ ባለትዳሪ ሆናችሁ ሰዎች ብዙ ጊዜ አላቅም እንደምታደርጉ ሰው ከወለደ በኋላ ምናምን ፀባዊ ቀየራ፣ የሚባል ነገር አለ። ከትዳር በፊት ከትዳር በኋላ የሚባል ነገር አለ። ከጓደኛ በፊት ሲገቡ ብዙ ነገር ሲመጣ ፀባይ ብዙ ብዙ ነገር አለ። እና ያ ሪያክሽን እኛ ቤት እንደዚህ አይነት ነገር፣ መጥፎ ነገሮች እንዳይመጡ ሁልጊዜም እንጠነቀቃለን። ግን በብራንክ መልክ ደግሞ መተን ምን አይነት ሪያክሽን ልናይ እንችላል የሚለውን አብረን እናያለን። ምክንያቱም ማማ በጣም ያላት ነገር እያንዳንዷ ነገር ሬስፔክት አላት። በቀለኔ ምክንያቱም ስወጣም እናቴ ወጥቼ እንኳን እዛ እናቴ እዚህ ቦታ ድ ሄድ ነው እንዳታስቢ፣ እቃ ለማምጣት ነው ካልኳት፣ አስፈቅጄ ያን ነገር ለማድረግ አረጋ እንትን እላለሁ፣ እነግራታለሁ። እና ይሄኛው ግን ከበድ የሚለው ምንድን ነው መሰላቸው? ቤት ሆኜ ሰው ላገኝ ነው ሞጠው ላመሽ እችላለሁ። ካመሻው እንዳታስቢ ነው የምላት። እና ምን ምን ሊሰማት ይችላል? አስባችሁታል? እንደዚህ ካልኩኝ፣ እንዴት ታዲያ አብረን መሄድ ነው ወይ? ደግሞ ሰምቲንግ እንደዛ ልትለኝ ይችላል። ወይ ደግሞ መሽቷል የምትለኝ እና ከዚህ ውስጥ አንዱ ልትለኝ የምችለው ከዚህ ውስጥ አንዱ ነው። ከዛ ውጭ ትናደድብኛለች፣ ወይ ልትደብራት ይችላል፣ ወይ ልታኮርፍ ይችላል። ሂ ደግሞ ልትለኝ ይችላለች። እሱን የሚያውቀው መድኃኒዓለም ነው። እና አሁን ሪያክሽን ጀምራለሁ። ክሪስን እያስተኛች ነው። እኔ ካሜሬን አሰካክ ተረጋግቼ ሰዓትን ጠብቅ ነው እናትዬ በቃ የምሄድበታለኝ፣ ደርሼ እመጣለሁ። እናት አለው ይህንን ነገር አብረን እንከታተላለን። ሁላችሁ ሁላችሁም ከእኔ ጋር ሆኑ ሰላማችሁ ብዘት ይበል። ታዲያ ከእኔ ጋር ስትሆን ሰብስክራይብ እና ላይክ በማድረግ አግዙኝ። ሜምበር መሆን እንፈልጉ ሜምበር ሆኑ። እንደገና ደግሞ ኮሜንት ላይ አስተያየታችሁም ከእናንተ እጠብቃለሁ። ወዳችኋለሁ። ዴቪንድ ጂቪ ቤስት ካፕል ዩቲዩብ ቻናላችን ነው። ሰላማችሁ ብዝት ይበልልኝ።

እመቤት ነው። ምንም ነገር ብታደርግ ዲሲሽን ይያና፣ በኋላ እንዳትል። ምክንያቱም የምትሄድበትን አልነገርከኝም። ፕላስ መሽቷል። ሲቀጥል ደግሞ መሄድ እንችላለን።

ሰርፕራይዝ ሰርፕራይዝ ተመልካቾቻችን፣ ይህ ቤጁሪ ቤስት ብራንካችን፣ ወዳቸዋለሁ። በእውነት ደስ ብሎኛል፣ ግን እንደፈለጉት አልተሳካኝም። እውነት ለመናገር ማለት ሳቄ እየመጣብኝ ነው። እሷም ታስቀኛለች። ማለት አዲስ ሆኖባታል ብያትም ውድ የቲክቶክ እንደ ዩትዩብ ፍቅሮቻችን እንግዲህ ቤታችን ውስጥ እግዚአብሔር ይመስገን ቆንጆ ፍቅር አለ፣ ጥሩ ፍቅር አለ። ተሳስበን ተከባብረን ያለ ነው። ነገሮች ትንሽ እንኳን እንቅፋት ሲኖራቸው ለማስተካከል ቶሎ ፈጣን ነን እና ምንም ነገር ሲፈጠር ተነጋግረን ስለሆነ ነው። አዲስ የሆነው የሆነባት ምክንያቱም እኔ እንደዚህ ኢቨን እንኳን ውጭ ሆኜ ቅድም እንደነገርኳቸው የሆነ ነገር ለማድረግ ስፈልግ ነግሬያት አስፈቅጃት ነው እናት ይህን ነገር እሷም እንደዚህ ታሪክ አባት ይህን ላደርግ ነው ሰው ምን ልላቸው የፈለግኩት በመከባበርና በመተሳሰብ እርስ በርስ ያለ ነገር ከሆነ ምንጊዜም ቢሆን ስኬታማ ትሆናላችሁ። እንደገና ደግሞ ደስ የሚል ላይ ሲኖራችኋል አይደለ? እስቲ ቀጣዩ እ ም እንዳረታቃለ ለእናንተ ነው ለካ ለ በጣም ደብሮኝ ነበረ። መጀመሪያ እየቀለድክም መሰለኝ፣ ሁለተኛ ደግሞ ይሄ ሙላላ ምናምን ያልኩትን ማለት በቃ እየቀለደ ነው መጀመሪያ የመሰለኝ። በቃ ሁለተኛ ግን በሴሬስ ግን ወደ በሩ ሲሄድ እንዳትመለስ ነው። በዛው እቤት ነግሬሻለሁ ተወጪ እና በዛው በዛው እንደ እንደዛ ንለው ንሽ ረውምን አለፋችሁ ትንሽ ደብሮኝ ነበረ፣ ግን አላመረርኩም። ትንሽ ብትቆይ ምናምን የእውነት በር ከተወው ምናምን ቢወጣ በጣም ምን አይነት ስሜት መጣብኝ መሰላችሁ ጭንቅላት ሳይሆን ስለወለድኩ ነው የሚል አይነት ስሜት ነው የመጣብኝ። ምክንያቱ በፊት ማታም ይሁን ለሊትም ይሁን ስን በቃ ማለት ፈታ ለማለትም ከሆነ አብረን ተያይዘን ነው የምንወጣው። ሰውም የምናገኝ ከሆነ በእኔ በኩልም ይሁን በሱ በኩል ብዙ ጊዜ አብረን ነው የምንወጣው ምናምን። በዛው መሄድ ካለበት እንኳን እንኬዝ አጋጣሚ ወጥቶ ምናምን የሆነ ቦታ ደውሎ ነግሮኝ ነው የሚሄደው ምናምን። አሁን ሰው ላገኘ ነው ሰው ማንነቱን የሚያሳይ ነገራቸው። ብለዚህ ደግሞ ላምሽም ይችላሉ እንዳታስቢ ምናምን ምን ሚያስተምር ነገር ነው የምናወራው? አሁን ኦፍ ኮርስ የራሱ እኮ አስተማሪ ነገር እኮ ነው ማለት እኔ አሁን ፊል ያደረኩትኝ ስለወለድኩኝ ነው የሚል ስሜት ነው የመጣብኝ፣ እኔ ውስጥ የአእምሮ ውስጥ የመጣው። ስለዚህ ሚስትህ የምትወልድልህ አንተን ደስተኛ ለማረግ እስከሆነ ድረስ እሷንም ማስደሰት ግዴታ አለብህ። ስለወለደች ብለህ ጣል ጣል ማድረግ የለብህም፣ ራሷን መንከባከብ አለባት። እና ጣልቃል ማድረግ የለብህም። ኦር ሰምቲንግ ከወለዱ በኋላ የሚለውን ነገር በሙላ ኤክስ ዜሮ ማስገባት አለብህ። መጀመሪያ ሰምቲንጎች ሊፈጣጠር ይችላሉ። እንዳልኳችሁ ሁልጊዜ ሲወለድ የሰው ልጅ ሆርሞኑ ይቀየራል። ሲወልዱ ሴቶች በተለይ ሴቶችም፣ ሲቀየር ደግሞ ወንዶችም ይቀየራል በዛው በተመሳሳይ ሁኔታ። ስለዚህ ያ ነገር የምትቀይሩት ራሳችሁ ናችሁ። በትሪት በማድረግ ሰምቲንግ በቃ ነገሮችም በተረጋጋ መንፈስ በመጨረስ ክፍተቶችም በማጥበብ ነገሮችን መዝጋት ትችላላችሁ እና ቤተሰቦች እውነት ከልብ ከልብ እናመሰግናለን። ቆይተንም ማትረሱን የእኛ ቤተሰብ ስለሆናችሁ ደስ ብሎናል። ሰብስክራይብ አድርጉን፣ ላይክ አድርጉን፣ ኮሜንት ደስ ያላችሁን ነገር ያ ፊል ያደረጉት ነገር እንዳለ ሆኖ እኔና አባቴ ጋር ብዙ ጊዜ ምን አለ መስ ያላቸው ጓደኞች ሊኖሩን ይችላሉ ግን ቤስት ፍሬንዴ ባል ነው። ቤስት ፍሬንዱ ሚስቱ እና ብዙውን ጊዜ እና ብዙውን ጊዜ ግን ካየር ሜይ ቢ ሊኖርም ላይኖርም ይችላል አላውቅም። ግን ብዙን ብዙ ጊዜ የሆነ ሴቷም የሴት ጓደኛ ይኖራታል እና ሚስጥር ብላ የምታማክራት ነገር ይኖራል ከወንዱ በስተጀርባ ወንዱም እንደዚህ አይነት ነገር ይኖራልና እኛ ጋር ያህ ነገር ስለሌለ ዛሬ አዲስ ነገር ሲመጣ ትንሽ እሱም እንግዳ ስሜት ሆኖ ስለነበረ ያው። በዚህ አጋጣሚ ቤስት ፍሬንዳችሁ ባላችሁ ብታደርጉ ቤስት ፍሬንዳችሁ ሚስታችሁ ብታደርጉ የተሻለ ነው የሚል እይታ አለኝ በራሴ። ከዛ ውጭ ያው ጓደኛ እንዳለ ሆነ ጓደኛ ጓደኝነቱን እንደጠበቀ ሆኖ ጓደኝነቱን ያልኳት ጓደኝነቱን አ ጓደኝነቱን እንደጠበቀ ሆኖ ግን ያው ክሎዝ ደግሞ ለማንኛውም እስካሁን ቆይታችን እናመሰግናለን። በቀጣይ ደግሞ በአዲስ ብራንክ በአዲስ ፕሮግራም ሪያክሽን እንሰራለን ብለናል። እንደገና ደግሞ አዳዲስ ነገሮችን ለመስራት እየሞከርን ነው። ከእግዚአብሔር ጋር ሁሉም ሲሳካ ወደ እናንተ እናቀርባለን። እስከዛው ግን ሰላማችሁ ብዝት ይበድልን። ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። ይህ እንግዲህ ቤስት ካፕል የዩቱብ ቻናላችን ነው። እንግዲህ እንደተለመደው ድጋፋችኋለን። ሰላማችሁ